ሰላም። ማርበርግ ሄሞራጂክ ፊቨር ከኢቦላ ጋር በጣም ተመሳሳይነት ያለው ቫይረስ ነው። እስካሁን ድረስ ባለው የህክምና እውቀት በአብዛኛው በአፍሪካ የተለያዩ ቦታዎች ተደጋጋሚ አውትብሬኮችን በታሪክ አስከስቷል። ያው ለተወሰነ አመት የሚታወቅ ህመም ነው። ዋናው ይሄ በሽታ የሚተላለፍበት መንገድ ሰዎች ፍሩት ባት ከሚባሉ የሌሊት ወፍ አይነቶች ጋር ኮንታክት በሚኖራቸው ሰዓት ላይ አንዳንዴም ከጦጣ ዝንጀሮ ከመሳሰሉት ጋር ኮንታክት በሚኖራቸው ሰዓት የሚጋባባቸው ህመም ነው። አንዴ ሰዎች ጋር ከመጣ ከሰው ሰው በሰውነት ፈሳሽ ንክኪ፣ ህመሙ ካለበት ሰው የሰውነት ፈሳሽ ንክኪ ከሰው ሰው ይተላለፋል። በትንፋሽ አይደለም፣ በንክኪ ያስፈልገዋል። በቀላሉ ቤተሰብ አባላት ውስጥ፣ ትምህርት ቤት አካባቢ፣ የስራ ቦታ ትራንስፖርት አካባቢ የተፋፈገ ቦታዎች የተፋፈጉ ቦታዎች አካባቢ ሊሰራጭ ይችላል። ምልክቶቹ ትኩሳት፣ ቁርጥማት፣ ራስ ምታት ናቸው። ስለዚህ ከብዙ ህመሞች ከለመድናቸው ህመሞች ጋር ለመለየት ይከብዳል። ከጉንፋን፣ ከኢንፍሉዌንዛ፣ ከወባ ከመሳሰሉ ተላላፊ በሽታዎች ጋር የሚመሳሰል ምልክቶች አሉት። ግን በጣም ጎልቶ የሚታዩት ከፍተኛ ትኩሳት፣ ራስ ምታት እና ቁርጥማት የቁርጥማት ስሜት ሰውነታችን እንዳለ ህመም ያመጣብናል። አንዳንዴ የተወሰኑት ደግሞ የመድማት ከተለያዩ የሰውነት ክፍል መድማት፣ ከድድ ከአፍንጫ መድማት፣ ደም የቀላቀለ ተግማት ይህን ይህን ምልክቶች ልናይባቸው እንችላለን። ህመሙ አንዴ ከተከሰተ በኋላ የተለያዩ ምርመራ መንገዶች አሉ ልክ ህመሙ በጀመረ በአራት ቀን ውስጥ አንድ ሰው ተጠርጥሮ ምርመራዎች ከተደረገለት ፒሲአር የሚባለውን የምርመራ አይነት ልክ ኮቪድ በሽታ በጀመረበት ሰዓት ሁላችንም ላይ ከአፍንጫ ናሙና ተወስዶ ሲሰራልን እንደነበረው አይነት ምርመራ ይሄኛው ግን ከአፍንጫ ሳይሆን ከተለያዩ የሰውነት ፈሳሾች ደምን ጨምሮ በመውሰድ ማወቅ ይቻላል። ከአራት ቀን በላይ ከቆየ ግን በዚህኛው መንገድ ሳይሆን ሌላ ሴሮሎጂ በሚባል የደም ምርመራ በሽታው አለ የለም የሚለውን ማወቅ ይቻላል ማለት ነው። በዋነኝነት ይህ በሽታ በተከሰተባቸው ቦታዎች በደንብ ህብረተሰቡ መተላለፊያ መንገዶችን አውቆ ምልክቶቹን ሲያይ ወደ ሆስፒታሎች እንዲመጣ በማድረግ በሽታው የተገኘባቸው፣ የተረጋገጠባቸው ሰዎችን ለይቶ ህክምና በመስጠት ህመሙ በጣም የጠናባቸው እስከ አይሲዩ ድረስ ህክምና ሊያስፈልጋቸው ስለሚችል እነዚህ ታማሚዎችን የአይሲዩ ህክምና አቅም ያላቸው ሆስፒታሎች በማስተኛት እየለዩ ህክምና ማድረግ ይቻላል። ተገቢው መከላከያ እና ተገቢው ህክምና ቶሎ ሆስፒታሎች ተግባራዊ ካላደረጉ ህመሙ ከያዛቸው ሰዎች ውስጥ ሃምሳ ከመቶ የሚሆኑት ህይወታቸው ሊያልፍ ይችላል። የሚድኑት ሰዎች ደግሞ ከዳኑ በኋላ ስቲል ለተወሰኑ ወራት ለምሳሌ በሚመገቡበት ሰዓት ላይ እጃቸውን በደንብ በስነስርዓት በሳሙና በውሃ በደንብ ታጥቦ መቅረብ፣ ንጽህና መጠበቅ በማይቻልባቸው ቦታዎች ላይ እቃዎችን ሼራ ለማድረግ የምግብ እቃዎችን የመጠጥ እቃዎችን ሼራ ለማድረግ አልኮሆል መጠቀም እና የነዚህ መከላከያ መንገዶችን አትሊስት ለተወሰኑ ወራት ተግባራዊ ማድረግ አለባቸው። ይህንን የምልበት ዋናው ምክንያት ኢቭን አንድ ሰው ከዳነ በኋላ ራሱ የቫይረሱ እንጥፍጣፊዎች ከሰውነት ፈሳሽ ለተወሰኑ ወራት ኮምፕሊት ላይጠፉ ይችላሉ። ስለዚህ እነዚህን ነገሮች ጥንቃቄ ማድረግ ያስፈልጋል። ሴክሹዋሊም የመተላለፍ እድል አለው። ስለዚህ ከዳኑም በኋላ ራሱ ግንኙነት በሚደረግበት ሰዓት ላይ ለተከታታይ ወራት መከላከያዎችን መጠቀም እነዚህ ከአንድ ሰው ወደ ሌላ ሰው እንዳይተላለፉ ሊያደርጉ ይችላሉ። ስለዚህ በአጠቃላይ የማርበርግ ቫይረስ ምልክቶችና ህክምና፣ መከላከያ መንገዶች ይሄን ይመስላሉ።